በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ተክለ ሃይማኖት ለጽንሰትከ ተክለ ሃይማኖት ሆይ፣ አስቀድሞ በማኅፀን ለተጸነስከው ጽንሰት በታህሳስ 24 ቀን ለተወለድከው መወለዴ ሰላም ላለው ቅዱስ አባት ሆይ፣ ሁሉ በሁሉ የተመሰገነህ እና እኔንም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋና ጀምራለሁ። ለዝክረ ስምከ አቡነ ተክለ ሃይማኖት ሆይ የስምህ የመነሻ ፊደልም ታምርተ መስቀል ለሆነም ስም አጠራር ሰላም ላለሁ። እሱም ገናና የከበረ ስም ነውና ቅዱስ አባት ወይ የወንጌልም ተቀዳሚ ስም ማቴዎስ የተባልክም አንተ ተክለ ሃይማኖት ነህቆ ስለዚህም በችሎታ መጠንም እንዳመሰግነ አንደበቴን ትፈታልኝም ዘንድ ድንግል ማርያም ማልዳለው። ለስርተ ርእስከ ተክለ ሃይማኖት ወይ በአምላክ ህሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላም እላለሁ። እኒህም የክብር መጎናጸፊያ ያላቸውም እንደ ሶስት የይሁዳ ልጆች ናቸው። ቅዱስ አባት ወይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማሪቆስ የተባለ ከአንተ ተክለ ሃይማኖት ነና ንህጎን ስለዚህም ስለ ንጹህ ወርቅና ብርን ፋንታ አባት ወይ የምስጋና ጅመንሻ ያቀርብልሃለሁ። ለርእስከ ተክለ ሃይማኖት ወይ መልከ መልካም ሙሽራ ቅድስት ቤተ ክርስቲያን በንጹህ ወርቅም ለመሰለችው ርዕስህ ሰላም ላለው ቅዱስ አባት የነፍስና የስጋ ሐኪም ሉቃስ የተባልክም አንተ ተክለ ሃይማኖት ነህጎ ስለዚህም ያን የገሃነ ባህረ ሳትም ታሸንፍልኝ ዘንድም እኔ ምስኪኗ ልጅህ ታመናለው። ለገጽ ከተክለ ሃይማኖት ወይ ከፀሐይ ና ከጨረቃ ስነ ጸዳሉ ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋ በፊት ሰላም ላለው ቅዱስ አባት ወይ ትምህርት የተስፋፋ ትሩፋትህም የተትረፈረፈ ዮሐንስ የተባልካ እንደ ተክለ ሃይማኖት ነህኮ ስለዚህም የዓለም ሥራ ብዙ ስለሆነ ንጹሕ የትዛዝ ቃል ከድካምም፣ ያሳርፈኝ ከማዕሰርም ኃጢአት ይፍታኝ። አሜን። ለቀራን ቤተከ ተክለ ሃይማኖት ወይ ስነ ራእያቸው የእኩል ኩልም አምሳል ለሆነ ቀና ብርት ሰላም እላለሁ። እሱ እግዚአብሔር ላይኖችህ ግርማ ሞገስ እንዲሆኑም እነሱንም ፈጥሮአቸዋልና። ቅዱስ አባት ሆይ ከሁሉም ይልቅም ስልጣኑ ከፍ ያለ ጴጥሮስ የተባልከ እንደ ተክለ ሃይማኖት ነህ እኮ መስቀልን የጦር መሳሪያ፣ ወንጌልም ጋሻ መከታ አድርገህም ጠላት ዲያብሎስን ድል ነስተሃልና። ለአይኖችህ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አድቢያ ኮከብ ለሚያበሩ አይኖች ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተ ሞት ሊያገኝህም አይቻልህምና እኔን አገልጋይህንም ግድ ከሚልም ከኃጢአት ሞትም ሰውረኝ። ለአዛን ከተክለ ሃይማኖት ወይ በክቡራ በክቡራን ነቢያት የተነገረውንም በቡሩካንም ሐዋርያት የተሰበከው መልካሙን ምሳሌ ነገርም ለሚያዳምጡ አዛኖች ሰላም እላ ለቅዱስ አባት ወይ በተፈጥሮ ጠባይህም ምድራዊ ሰውም ስትሆን በስነ ምግባርህ ሰማያዊ መልአክም ነህና ከለቅሶም እና ከዋይታ በእሷም አርፍ ዘንድ በወርቅና በእንቁም በተሰራች በሉዓላዊት ቤትህም ከዚህም ወስደህም አስቀምጠኝ። ለመላትህ ከተክለ ሃይማኖት ወይም የማርያም ልጅ የፊቱ መጸፋት በማሰብም በአላውያንም ጥፊ ሲጽፍም ሲጠፈጥፍም ላላፈሩትና ላልፈሩ ጉንጮች ሰላም እላሉ። ቅዱስ አባት ወይ ሰማያዊ አረበኛ ሚና ስም የተባል ከአንተ ተክለ ሃይማኖት ናኮን ስለዚህም ቅናት፣ ምቀኝነት መከራንም ሁሉ ከእኔም በማራቅ እውቀትና ቅንአት ከአንደበቴ እንዲርቁም አታድርግ። ለአእናፍ ከተክለ ሃይማኖት የድንግል ማርያም እና በልጇም በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስ ላሸተቱም አናፎች ሰላም ላለው ቅዱስ አባት ሆይ፣ አኗኗርህም በብቸኝነት በንጽህና የሆነ ኤልያስ የተባልክ አንደ ተክለ ሃይማኖት ነህና የጸሎት ኃይልም የእሳት ነበልባል ሆኖ አንዳችም ለወሬ ለዝና ሳታስ ተርፍም የኃጢአቴን እሾክ ታቅልጥል ታቃጥልልኝ ለከናፍርካ አቡነ ተክለ ሃይማኖት ወይ። ከምስጋና በቀርም ከንዱ ነገርም ለማይናገር ከንፈሮች ሰላም ላለ ቅዱስ አባት ወይ። አምልኮተ ጣዖት ጨለማን አስወግድህም በዓለም ላይ የምታበራ ፀሐይ አንተ ማእዛ የተወደደ ደብረ ከርቤ ንህም፣ ወይም መሰወርም የማይቻለ ደብረ ጽጌ ንህም ለአፍርካ አቡነ ተክለ ሃይማኖት ወይ የማርያምን ልጅ ትምህርተ ወንጌልን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምረው አፈ ሰላም ላለ ቅዱስ አባት ወንደ ደማስቆ ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ እንተንህኮን ስለዚህም ቀድሞ በምስጋና እንዴታ እንደታወቀም መዘምራንም አሳፍናም ኢዶትም ዛሬም አንተ በበገናም ዝማሬ ላመሰግንህ ወዳለሁ። ለአስናነካ ቡነ ተክለ ሃይማኖት ወይ በአፈ ውስጣዊ አካልም እየወገኑም እየወገናቸው ለበቀሉ ጥርሶች ሰላም ላለው ቅዱስ አባት ወይ የቤተ ክርስቲያን የልጆቹ አባትም ባስሊዮስ የተባልክም አንተ ተክለ ሃይማኖት ነህና አንተ ወዳለህበትም ቦታ የላፏትም ጸሎቴ ራቁቷን እንዳትገባም አንተ መልበሰ ተስፋ ሁናት። ለልሳነካ ቡነ ተክለ ሃይማኖት ወይ ንጉሷ ወይም ፈጣሪዋ የማርያምን ልጅነት ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስን ለተሰጣት አንደበት ሰላም እላለሁ። ቅዱስ አባት ወየቤተ ራባአው ጽዋሚ ተሃራሚ ዮሐንስ የተባለ ከአንተ ተክለ ሃይማኖት ነህና ያዕቆብ ላባንም በየ ጊዜውም ደስ እንዳሰኘው ሁሉ አንደበት ያንተንም ደስ ለማሰኘት የተዘጋጀችም ናት። ለቃልካ አቡነ ተክለ ሃይማኖት ወይም የአብ አካላዊ ቃል የሚሆንም በኢየሱስ ክርስቶስ ስምም አሕዛብን ሁሉ ላሳመነ ቃለ ሰላም ላለው ቅዱስ አባት ወይ አንተ አባቴ ብርሃንህም የደመቀ ምስጢራዊ ኮከብ ነህም። ዓለምም በትምህርትህም የምታሞት ብሩሁ ፀሐይ ነህም። ምቂም በቀል ወይንም ተንኮል የሌለብህ የዋህ ርግብ ነህ። ለእስትንፋስከ ተክለ ሃይማኖት ወይ ለህሙማን ፈውስ መድኃኒት የሚሆንም በተሰጠውም ስልጣን ኃጢአቱን ለሚስተሰርይበት እስትንፋሽ ሰላም ላለው ቅዱስ አባት ወይ እግዚአብሔር መስዋዕት ሆኖ የቀረበ ይስሐቅ የተባልካን በተክለ ሃይማኖት ነቆን። ስለዚህም ለዚህ ስም አጠራሪ የምስጋና ቃል ለበረከትህም የተዘጋጀሁም ነኝም መስጠትም ከማግኘትም አንድ ነውና ለጉረቄ ከያቦነ ተክለ ሃይማኖት ወይ ባላይ ሕይወት ዘመንም ርፉእም ዘመንም ዘመንም ውሃ ባለመጠጣትህም በውሃ ጥምም ለተንጣጣው ክብሩ ሰላም ላለው ቅዱስ አባት ጌታ ኢየሱስ ክርስቶስ የጠፋ በጋዳምን እንደፈለገ አንተም ብርቱ ረኛን ህናኔንም የጠፋውትም በግ ፈልገ ለማግኘት ሩጫህንም አፍጥን።

የወንጌልን ቀንበር ለመሸከም የመስቀል መከራ ለመቀበልም ሰጥ ለጥም ብለ ለፈጣሪ ትእዛዝን ለተገዙት ከሾች ሰላም እላለሁ። ቅዱስ አባት እስረኛው የአርማውያንም ጎርጎሪዎስ የተባልክ አንተ ተክለ ሃይማኖት ነህና፣ አባት ሆይ የልጆችንም መከራ አይኖችም ይመለከቱ ይመልከቱ። የዘመኑ ክፋትና ተንኮል አስጨንቋቸዋልና ለአክናፍክ አቡነ ተክለ ሃይማኖት ወይ በቀኝ ጎን ሶስት በግራ ጎን ሶስትም ሆነው ለተሰረጹ ስድስቱ አክናፎችህም ሰላም ላለ ቅዱስ አባት ወይ። እኔ ልጅ ያንተ በረከት እፈልጋለሁና የቀን ጉዳይም ጥሎኝም ለእርዳታ በምፈልግ ጊዜ በነዚያም በክንቦችም ፈጥነ ድረስል። ለዘባነ ካቡነ ተክለ ሃይማኖት ወይ። በዕለተ አርብ ጌታ ኢየሱስ ክርስቶስ የተገረፈውንም ግርፋትን በማሰብ ጽኑ ግርፋትን ለተገረፉ ዘባነ ሰላም ላለ ቅዱስ አባት ወይ ቅዱስ ቁርባንንም የምታቀርብም ንጹህም ካህንም እንደ መሆንህም እኔንም ለመርዳት ፈጥነህ ተነሳ። አንተም ማድረግ የምትችለው እኔም ለማድረግም አይቻለኝም እና ለእን እንግዳ ከአቡነ ተክለ ሃይማኖት የመንፈስ ቅዱስ ንጹህ አዳራሽ በመሆን የጥበብ መገኛ ለሚሆነውም እንግዳህ ሰላም ላለው ቅዱስ አባት ሆይ፣ ግሙደ እግር ያዕቆብ ሐዋርያ የተባልክም አንተ ተክለ ሃይማኖት ነህ። ስለዚህም የእሳትም ነበልባል በእጃቸው የሚዳሰሱ ሰማያውያን መላእክትስ እንኳን ሳይቀሩ ያደንቁሃል። ለክቡረ ህጽን ከአቡነ ተክለ ሃይማኖት ወየባለ መዋልነት ክብር ላከማቸህበትም ክቡር ህጽንህም ሰላም ላለ ቅዱስ አባት ወይ ባለ ዘበንህም ሁሉ የሁሉ አምላክ ሁሉ የአንተ የሆነ ያለውም የነበረውም ሁሉ በአንተ የሆነም እውነተኛ አምላክም አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነ ለአዕዳዊ ከአቡነ ተክለ ሃይማኖቱ በመላእክት ምስጋና የታጀበው ፍጹም አምላክ የሆነ የማርያም ልጅ ነበልባላዊ መስዋዕት የዳሰሱ እጆች ሰላም ላለው ቅዱስ አባቶ የእንግዳም መቀበል ፍጹም ተግባሩ የሆነ አብርሃም የተባልከ አንተ ተክለ ሃይማኖት ነህና የወይኑንም አዝመራ ያለ ጊዜ ከሚያጭደ ማጫጅም

ለኩርና አከ አቡነ ተክለ ሃይማኖት ሩጫህን በገድል ትሩፋትም በስቃይም የፈጸምክም። ለአእዳው ኮርህና ለአእዳው ኩርናህ በህብር ሰላም ላለው ቅዱስ አባት ወይ ፀሐፊ ምስጢራት ወጥበባትም ሄኖክ የተባልክ መንፈሳዊ ጥበብን የተመላም አንተ ተክለ ሃይማኖት ንህኮን ስለዚህም ሁሉን እንደየ ሥራቸው ዋጋንም እስከሚያገኙበት ጊዜም ድረስም አንተ በክንፈ ረድኤትህ ጥላ ስርም ሸሸገህ አስቀምጠ ለአእመት ካቡነ ተክለ ሃይማኖት የትዕግስትና የተጋድሎ ማህደር ሕንፃም መጥኖም ለከነዳ ክንዴ ሰላም ላለው ቅዱስ አባቶ፣ ባህሩንም ያለ መርከብም እንደምን ተሻገርከው? ተራራውንስ ያለ ገመዴ እንደምንም ወጥተኸው? ይህ ድንቅ የጽድቅ ስራ በእኔ ዘንድ ሲደነቅ ይኖራል። ለእራሃት ካቡነ ተክለ ሃይማኖት ወይ እየተርፋተ ሀብትን ለመስጠትም እንደ ሁሉ አክናፍ ለተዘረጉ መዳፎች ሰላም ላለ ቅዱስ አባት ወይ መስዋዕቱ የሰመረለት አቤል የተባልክም አንተ ተክለ ሃይማኖት ህኳ ቤቱ ዘወትርም በምትወጣበትም ጊዜ በጠላቶች ላይ ክንድህንም አንሳ። ይልቁንም ወደ ቤትም በምትመለስበትም ሰዓትም እጥፍም በእጥፍም በተቃ በተቃዋሚዎች ላይም ሃይልህንም ግለጽ። ለአጽብእከ አቡነ ተክለ ሃይማኖት የሥጋ መለኮትን ለሰዋና ደመ መለኮትን በእርፈ መስቀል በጽዋ ለቀዳ ጣት ሰላም ላለ ቅዱስ አባት ወይ ለሰው ልጅ ዓለምንም ቢነዳ ቢገዛ ምን ይጠቅመዋልም እንደተባለው ከቶውንም አይጠቅመውም እና ሰውነቴን ወደ ንሳ ጎዳና ምራት። አሜን። ላጽፍረ ከዘአእዳው ተክለ ሃይማኖት ወይ እንደ መልካም ሽቶ መዓዛ ያላቸው ለእጆችም አጽፍረ ሰላም ላለ ቅዱስ አባት ወይ። አንተ በዋሻ በነበርክም ወራትም የልጆችም ማዝመራ እንዲህ እንዲ አጠፋ የዱር አራዊትም በስልጣን ቃልህም የታሰረ ሆነ። ለገበዋት ካቡነ ተክለ ሃይማኖት ወዲያና ወዲህ ተወጥረውም በብረት ችንካር ተቸንክረው ለተወቁ ጎኖች ሰላም ላለ ቅዱስ አባት ወይ ህዝብንም የምታስተዳድር ዮሐንስ ዮሴፍ የተባልካንተ ተክለሃይማኖት ነህና፣ እኒያም ሰባቱ ጎዳናዎችም ድካም እንዳያመጡብኝም በእረፍቴ ሰዓት ችግርንም እንዳይፈጥሩብኝም ባለ አደራነትህ ከኔም ከልጅህም አይለየኝ። አሜን። ለገርስካ አቡነ ተክለ ሃይማኖት ወይ የረሃብ ችግር ላልፈታውም የቅባት መታጣት ላላደረቀውም ሆዴ ሰላም ላለም ቅዱስ አባት ወይ እግዚአብሔርንም በንጹሕ ልቦነ የምታመሰግን ዳዊት የተባልከ እንደ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነን። አሜን። የዚህችንም ዓለም ገዢ መልአክ ከፊቴ አሽቀን ጥረህም ወዲያውም አስወግድልኝ። አሜን። ለልብ ከያቡነ ተክለ ሃይማኖት ወይ የማርያምን ልጅ የአምላክን ህግም በትክክል የጠበቁ ቅዱስና እና ብሩክ ለሚሆኑ ልቦና ሰላም ላሉ ቅዱስ አባት ወይ ብጹም ዋጋቸውም ካገኙት ገባአተ ሰርክ አንዷን ተነህና ስራፈት ለሆንኩም ለእኔ አንተ ካገኘሃት ዋጋም የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድህ ይሁን። አሜን ለኩለያትከ አቡነ ተክለ ሃይማኖት ወይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶች ሰላም ላለ ቅዱስ አባት ሆይ ስግደትህም በማዕረገ መላእክት ደረጃ ነውና ከናወንህም የሰራሃተ ጸሎትህ ባለ ዘመን ሁሉ ከጦርነት ከጽኑ መከራ ሁሉ ጠብቀኝ፣ ጠባቂ ትሆነኝ ያሚል ለህሌና ከአቡነ ተክለ ሃይማኖት ሳይጎድልም ትርፍ ሳይጨመርም በስላሴ ሦስትነት በትክክል ለሚያመልክም ህሌና ሰላም እላለሁ፣ ቅዱስ አባት ወይ ከሀዲዎችም የምትበቀልም ቀርቆስ የተባልከ አንተ ተክለ ሃይማኖት ነህ እኮ አባት ወይ፣ እኔንም ልጅህንም ፈጽመህ ባርከኝም፣ ልጅን በመስቀል ባርክ ለመምህር መባረክ ለመምህር የተባረክ የተለመደ ህግ ነውና፣ ለአማኦት ካቡነ ተክለ ሃይማኖት ወይ በሰማይ በሚኖሩ በእግዚአብሔር አምላክ ፍቅርም ለተቃጠለው አንጀት ሰላም ላለው ቅዱስ አባት ወይ አምላክህ የሰውንም ልጅ ድህነትም ባሰበ ጊዜ ፍቅር አገብሮትም አንዳች ኃጢያት ሳይኖርበት በፍቃዱ እንደሞታ፣ አንተም ነፍሴ የምትድንበትን መንገድ ይፈልግ ለነወይ ውስጥ ከአቡነ ተክለ ሃይማኖት ወይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እላለሁ። ቅዱስ አባት ወየ ስላሴንም አንድነትና ሶስትነት በማስተማር አዋጅ ነጋሪነትህም ፈጹም ድንቅ ነው። ባቡንም በእርግጫ አንበሳውንም በጡጫ ብለህ የሚያልፍም የሴትና የወንድ ደቀ መዝሙር በጸጋ ወልደሃል። የሚያልፍ የሴትና የወንድ ደቀ መዛሙርት በጸጋ ወልድሃልና ለእምብርት ከአቡነ ተክለ ሃይማኖት ወይ ከናዝረዊት ኢየሱስ ከማርያም ልጅ ደም የተዋሃደም በማዕከለ ከርስህም ለሚኖረው እምብርት ሰላም ላለ። ቅዱስ አባት ወይ ከአረጋዊ ተክል እየተገኘ አዲስ የተክል አበባ ነህም የልዌና የይሁዳ ካህነ ይህንን ሰማያዊ መላእክ ነውና ወይስ ምድራዊ ሰውን እያሉ ስላንተ ይደነቃሉ። ለሀቂ ለሀቂቃ አቡነ ተክለ ሃይማኖት በነቢይ ልማድ ወይንም ባህርም የጽድቅንም ቅናት ለታጠቀ ወገብህም ሰላምታ ይገባል እላለሁ። ቅዱስ አባት ወይ ከታሰርኩበትም የኃጢአት ሰንሰለት በጥንህፍ ዳኜ፣ በምድር የተፈታ በሰማይ የተፈታ እንዲሁም ያሰርከውን በምድር በሰማይ የታሰረ ይሆን ለአቆያጽ ከሆነ ተክለ ሃይማኖት ወይ በእምነ በረድም አእማዶችም ምሳሌ በወርቃማው ስጋህም አቋምም በየክፍሉ ለተሰሩ አቆያጾች ሰላም ላለ ቅዱስ አባት የነገደ እስራኤል አባት ያዕቆብ የተባልከ አንተ ተክለ ሃይማኖትን ነኮን ጻድቅ ሰውም ራሱ ድኖ ሌላውንም ከመከረ ያድናልና በልብ ውስጥም እንደ ቀለበትም አድርገህ አኑረኝ ለአብራኪ ካቡነ ተክለ ሃይማኖት ከላይ ከሰማይም ለወረደውም እግዚአብሔር አምላክ ስግደትን ለአዘወተረ አብራኮች ሰላም ላለ ቅዱስ አባት በእኔ ላይም የጫነውንም ከባድ ሸክም አቅልልኝ። ከትእዛዞችም አንዱንስ እንኳን ጠብቄ ባልገኝም አንተ ግን እንደ አባትነት ይቅርታ አድርግልኝ። ልጄ ልጄ በለኝ። ለአጋር ከአቡነ ተክለ ሃይማኖት ወይ በባህረ መካከል ተሻግረው ወደ የኢየሱስ ሞአ በደረሱ ጊዜ ክብርና ሞገስ ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባን እየምታሳርገም ከኪሩቤል እንዳንዱ ነህና፣ ከአንድ ቤት የሚወጣውንም ሀይለ ጸሎትም አስበህ እኔ ሀጠዋ ያለ ንሳ እንዳልቀሰፍም ጠብቀኝ። ለሰ ከሆነካ አቡነ ተክለ ሃይማኖት ወይ በቁመት ብዛት እግር በመሰበሩም በደም ለተነከረም ሰኮነ ሰላም ላለው ቅዱስ አባት ወይ ትዕግስትህ ፍጹም እንደ ኢዮብ ትዕግስት ነው እኮ! አባት ሆይ ኖህ ልጆቹን ሴምንና ያፌትን እንደባረካቸው አንተም በዓለሙ ሁሉ ያሉ ልጆችህን ደቀ መዛሙርትህን ባርካቸው። አሜን። መልክአ አቡነ ተክለ ሃይማኖት ሆይ የማርያምና የልጅዋ ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሰ የእግርህን ጫማዎች ሰላም ላለው ቅዱስ አባት ሆይ አየራዊት ንስር ገዳማዊ አንበሳንህና፣ የጦር አበጋዙ አዛዥ በኤልያስ ፊትም ክብር እንዲያገኝ የደብረ ሊባኖስ ክብር ሞገሷ በፊትህም ክብር ይኑራት። ለአጽብእከ አቡነ ተክለ ሃይማኖት ወይ በገና አውታረ ለተመሰሉ አስሩ ጣቶች ሰላም ላለ ቅዱስ አባት የጳውሎስ ደቀ መዛሙር ቲቶ የተባልክም አንተ ተክለ ሃይማኖት እና በጎ ስራ ያለ ዋጋ እንዳይቀርበኝም አቤቱ በደሌንም አስወገደ ይቅርታንም አሰጠኝ። እንዘ እብነ እገኒ ተክለ ሃይማኖት ስምንት ላይ ደሉ አስር ለሚሆኑ አጽፍሮች ሰላም ላለው እያልሁም በንጹህ ልቦና ጠራለው። ቅዱስ አባት ሆይ እንደ ሆሴዕ እና እንደ ወፍኔ ልጅም እንደ ካሌብም ግብረ መልካም ነህና ከነዚህም ከኃላፊውም ዓለምም ፈልሸም በምመጣበት ጊዜ በክብር ተቀብለህም ወደ ሀገርህም መርተህም አግባኝ። ለቆም አቡነ ተክለ ሃይማኖት ሆይ አንዴ ቤቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበትም ሰማያዊ መጎናጸፊያ ለተጎናጸፉ አካለ ቁም ሰላም ላለው ቅዱስ አባት ወየ እግዚአብሔር የምስጋናው አዳራሽ ስኖ። የምሰሶ አምድም ነህናም እያሱ ሙሴንም እንዴት ተከተለው። አቤቱ አስረፈኖትህንም አስከትል ዘንድ ወደ አንተ ጥራኝም። ለመልክአትከ አቡነ ተክለ ሃይማኖት እያለ አንዳች ልዩነት ጉድለት መክርስቶ ሳሪያ ለተመሰሉም መልኮች ሰላም ላለው ቅዱስ አባቶ ለሃይማኖቱ ቅናተኛ የሆነ የገሊላውን አትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለምም የታወቀችውንም ሃይማኖትንም የራስህ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጅኋት። ለጻተ ነፍስ ከቡነ ተክለ ሃይማኖት ወይም በዚች ዓለምም የፈተናና የመከራ ግን በቀል ኑሮ በመላእክትም አጀቢነትም በክብርም ለተለየችው ጸሃተ ነብስ ሰላም ላለው ቅዱስ አባት የመርዓስ አቃቢ ህግ ቶማስ የተባል ከአንደ ተክለ ሃይማኖት ነህና የህይወተ ስጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ለበድነ ስጋ ከቡነ ተክለ ሃይማኖት ወይ መዓዛው እጅግ ጣፋጭ በሆነም ሽቶ መምህር ኤልሳ ለገነዛት በድነ ሥጋ ሰላም ላለ ቅዱስ አባት ሆይ የጋዛው ፊልጶስ የተባርክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊ ሥጋዬ ምድራዊ ህልውናዋ በተፈጸመ ጊዜም ሰባሪ፣ አጽምህ አፅምህ መድኃኒት ሆኖ ይታዘዝልኝ። አሜን። ለግንዘተ ስጋ ካቡነ ተክለ ሃይማኖት ወይ ደጋጎች የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማፀኑበት ገንዘብም ለተገነዘው ግንዘተ ስጋ ሰላም ላለው ቅዱስ አባት ወይ መስዋዕትን የምታሳርግ ታላቅ ካህንም የእግዚአብሔር ባለሟል ነና ቀንዶቹ አስር ከሆኑ ከእባብም መተናኮል እና አንደበቱ ሁለት ፊት ከሆነ ሰው ጸብ፣ ከክፉ ረድኤት ሰውረኝ፣ አድነኝ። አሜን። በመቃብርካ አቡነ ተክለ ሃይማኖት። ወይ አንተ ከማረፍህ በፊትም አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም፣ ላለው ቅዱስ አባት ወይኔን ዳሃት ደግም ልጅህንም የበረከትህም ረድኤት ከክፉ ሁሉ ይሰውረኝ፣ የጽድቅህም ጋሻ በሰማይና በምድር መከታ ይሁነኝ። አሜን። ሶበ አረፈ አባታችን ተክለ ሃይማኖት ከዚች ዓለም ተድላና ደስታ ተገልሎም ረሃቡንና ጥሙን ውሃ ጥሙን ታግሶ በዋሻ ውስጥም በአረፈ ጊዜ የማርያም መላእክተኞች መላእክት ሊወስዱትም ወደ እሱ መጥተው የዚያን ጻድቅ ሰው ሞት በእግዚአብሔር ፊት በእውነትም ክቡር ነው እያሉ በገና ድምፅም ዘመሩለት። ለፍልሰተ ስጋ ካቡነ ተክለ ሃይማኖት ወይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ስጋ ሰላም ላለው ቅዱስ አባት ወይ ስብከተ ወንጌል እንደ ቀደሞ ወንጌለ ስብከት ነው። እኮን አባት ወይ ልጆችህም በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ይፈጽም ሰላምና እረፍት እንደሚያገኙም አንተ ተስፋ ያን አንተንም ተስፋ ያደርጋሉ። አኮ አኮ ተክለ ሃይማኖት ወይም ነገርንም በማብዛት ወይንም በዝግታም ሳይሆንም በድፍረትም ያቀረብኳትን ይችን ጥቂት ምስጋና በታላቅ ጉባኤ ፊት ደስ ተሰኝተም ተቀበል። አሜን። ቅዱስ አባት ወይ እኔን አገልጋይህንም እግዚአብሔር ከድቀትህም ትንሳኤ ይስጥ። የተከበረች እና የተባረከች ድንግል ማርያምንም ጽናቱንና ብርታቱን ታድል በለኝ። አሜን። እንዘ አህስስ ተክለ ሃይማኖት ለፍጹም ትጋት ሆነም ለመራሃተ ክርስቶስ ጴጥሮስ እንደፈለኩህ ሁሉ ያንተ በረከትን ለማግኘት በመጣር ላይ ይገኛሉ። ቅዱስ አባቴ ልመናዬን ትቀበለች ዘንድ በአጭር ቃል ለምንሃለሁ። ለጻድቅ ወይንም ለእውነተኛ ጥቂት ቃል ይበቃዋለሁ። እነ እውነት ነው። ስብሐት ይደልዋ ለማርያም አቡነ ተክለ ሃይማኖት ወይም፣ ያለችልታ ያለ ዝምታ አንተነ አመሰግንሃለሁ። አመሰግንህ ዘንድ እድል ስለሰጠችኝም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ወይ እነሆ መልአከ ጸሎትህን በምስጋና ተነግሮአልና፣ የሰጠኸኝንም ስራ ሁሉ በሰላም ፈጽሜያለሁና ቅዱስ አባት ወይ የልቤን ሀሳብ ሁሉ በተስማሚውም መንገድ ፈጽምልኝ። አሜን። ለቀሚስከ ተክለ ሃይማኖት ወይ ለታጠቅኸውም ቅናተ ዮሐንስ ለአጠለቀ መልበሰ ቀሚስህ ቀሚስህም እንዲሁም ለክብሩ አጽፍህና ለራስህ አስኬማ ሰላም ላለው ቅዱስ አባት ሆይ ለእንጦስና ለመቃርስ ልጆች መነኩሳት በሙሉ በባህርም በየብስም ቢሆንም አንተ ተክለ ሃይማኖት ክብር ክብራቸው ሞገሳቸውን ህኮ ሰላም ለከ የአቡነ ተክለ ሃይማኖት ሆይ ይህንን ዓለም ንቀህም አጥቅተህም የወንጌልን ፍለጋ ተከትለህ በረሃ ለገባኸውም ለአንተ ሰላም ላለው ቅዱስ አባት ወይ መስዋዕተ ቁርባንህም ከአቤል መስዋዕት ይልቅም እጅግ የሰመረ ነው። አባት ሆይ አባ አባ እያልኩ ስጠራህም ፈጥነ ስማኝ። በላይም በሰማይም አለሁልሽ በለኝ። አቤቱ የአቡነ ተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ። ቸርነት ለሁል ጊዜውም አይለኝ። በማዓለት በሌሊት ቸር ጠባቂ መልአክ ዘዝልኝ። የቅዱስ አባት አቡነ ተክለ ሃይማኖትን በረከት አሳትፈኝ። ከመከራ ስጋ ከመከራ ነብስ ሰውረኝ። ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃደ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል አቤት። ወደ ፈተናም አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ባሰብሽ ድንግል መስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻ ከሴቶች ተለይተሽ አንቺ ተባረክሽ፣ ነው የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ነው፣ እግዚአብሔር ከአንቺ ጋራ ነው። እና ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን፣ ኃጢአታችን ያስተሰሪልን ዘንድ ለዘላለሙ አሜን። ይሰሪልን ዘንድ ለዘላለሙ አሜን